ሰላም ጤና ይስጥልን። ዛሬ ይዘንላችሁ የመጣ ነው አንድ የኤሌክትሪክ ወፍጮ ለጀማሪዎች ምን ምን ያስፈልጋሉና ግብዓቶቹ፣ እንደዚህም ደግሞ አንኳር ነገሮች ዋና ዋናዎቹ አስፈላጊ የሚባሉት ነገሮችን በዝርዝር እናያለን። በተደጋጋሚ ስትጠይቁን እንደነበረ የኤሌክትሪክ ወፍጮ የሚያስፈልጉትና ዋጋቸውን እንዲህም የት ይገኛሉ የሚለውን ነገር ዝርዝር ይዘንላችሁ መጥተናል። ሰብስክራይብ፣ ሼር፣ ላይክ ማድረግ አይዘንጋ በመቀጠል ወደ ዝርዝሩ እንገባለን። በመጀመሪያ ዲናሞ፣ ቋት፣ ዲንጋይ፣ ማስነሻ፣ ብሬከር፣ ኬብል፣ ኦንኦፍ፣ ቦርሌጃ፣ ማንሸራተቻ፣ ዲናሞ መትከያ፣ ቋት መትከያ፣ ቺንጋ፣ ቺንጋ ማሰሪያ፣ ቺንጋ መብሻ፣ መውቀሪያ፣ ግሪስ ማጠጫ፣ ሚዛን ሲሆኑ ከነዚህም ዋና ዋና የሚባሉት ስንገባ ደግሞ ዲንጋይ፣ ዲናሞ እና ቋት በደንብ አድርገን እናያቸዋለን። ምክንያቱም በወፍጮ በእነዚህ በኤሌክትሪክ ወፍጮ እጅግ አስፈላጊ ናቸው ከሚባሉና ጥንቃቄ ከሚያስፈልጋቸው ነገሮች እነዚህ ናቸው። በመጀመሪያ ዲንጋ እናያለን። ዲንጋ ሁለት አይነት ነው። አገር ቤት ያለው ጥቁርና ነጭ ሲሆን የሚመረጠው በእርግጥ ነጩ ነው። ግን ለጤፍና ለጥራጥሬ ለምትጠቀሙበት አይነት ይወስነዋል። ምንም ይሁን ምንም ለጥንካሬውና ለረጅም ጊዜ የሚያገለግለው ግን ነጩ ድንጋይ ሲሆን ባለ 60 ባለ 50 ይባላሉ። ባለ 60 ለጤፍና ለጥራጥሬ ሲያገለግል ባለ 50 ደግሞ ለበርበሬና ለባልትና አይነቶች ያገለግላል ማለት ነው። አንዳንድ ጊዜ ጊዜ 14 እና 16 ይለዋቸዋል። በመቀጠል የምናየው ዲናሞን ነው። ዲናሞ ሶስት አይነት ዲናሞ አለ። ባለ 15 ባለ ሀያ ባለ 25 ሲባሉ እያንዳንዳቸው ሆርስ ፓወር ነው እንትን ያላቸው ባለ 15 ሆርስ ፓወር፣ ባለ 20 ሆርስ ፓወር፣ ባለ 25 ሆርስ ፓወር ነው። ከነዚህም ውስጥ አሁንም ለምትጠቀሙበት አላማ ይወስነዋል። በተለይ ግን ባለ 25ቱ ቢሆን ይመረጣል። 100% ኮፐር የሆነውን መምረጥ አለባችሁ። ሶስተኛው ደግሞ ቋት ነው። ቋትም የሀገር ቤት አለ፣ የቻይናና የህንድ ናቸው ያሉት። በሚመረጠው በእርግጥ የህንዱ ነው። ግን የህንዱም ቢሆን ከዲናሞ ጋር አብሮ ስለሚመጣ ያን ይቅርብን የምትሉ ከሆነ ጥሩ ቴንጀብል የሆነ ብረት ወይም ጠንካራ የሆነውን ብረት፣ ወፍራም ብረት በመምረጥ የአገር ቤት ቋት መምረጥ ትችላላችሁ። በሚቀጥለው ደግሞ ወደ ዋጋቸው ዝርዝር እንገባለን። ይህ የዝርዝር ዋጋ የምንገባው አንድ ለጀማሪ ወይም ደግሞ በጣም ሌተስት የሆነ ጥሩ ቆንጆ ወፍጮ እንዲኖረኝ በተደጋጋሚ የማይበላሽ ወይም ደግሞ ወጪ የማይጠይቅ እየተጠቀምኩበት ወይም ለረጅም ጊዜ በአሪፍ አሪፍ ማቴሪያል እንዲሰራለት ለሚፈልግ ጀማሪ ነው። ይህን ዝርዝር የማወራው እንደሚከተለው ይሆናል። በመጀመሪያ ዲናሞ ነው። ከዲናሞ የተሻለ የሚባለው ባለ 25 ሆርስ ፓወሩ ነው። ይሄ ባለ 25 ሆርስ ፓወሩ ከ120 እስከ 130 ሺ ይገኛል። 100% ኮፐር ነው። ኢታሊና ጀርመን ናቸው። የሚቀጥለው ቋት ነው። ጥሩ ጠንካራ ብረት ቋት ከሚባሉት አንዱ ያው የሀገር ቤቱን እንምረጥና በ46 ሺ ያገኛል። አዝቡልኬታ ሁለት ሺህ ሰባት መቶ ማስነሻ ሦስት ሺህ ሁለት መቶ ኤቢቢ ብሬከር ሦስት ሺህ ሁለት መቶ ማውቀሪያ ሦስት መቶ ቺንጋ 3000 ቺንጋ ማሰሪያ ሁለት መቶ ቺንጋ መብሻ አንድ መቶ ዲንጋይ በነጩ ሁለት ሺህ አምስት መቶ ቦሌጃ ሁለት ሺህ ሰባት መቶ ቺንጋ ቅባት ሁለት መቶ መትከያ 600 እንደዚሁ ሚዛን ደግሞ ሶስት አይነት ነው ያለው የአስመራ የሚባለው አለ፣ የሀገር ቤትና የጣሊያን አለ። ከ35000 ጀምሮ እስከ 130000 ድረስ አለ። ይሄኛው ለአንድ ጀማሪ ጥሩ እቃዎች ያስፈልገኛል ለሚል እነዚህ ናቸው። አጠቃላይ ወደ 225000 ብር ለአንድ ጀማሪ ያስፈልጋል ያስፈልገዋል ማለት ነው። ለድምፅ የጥራት ይቅርታ እየጠየቁኝ፣ በቀጣይ ደግሞ የናፍጣ ወፍጮዎቹን እንዴት ሊወደዱ እንደቻሉ እና እንዴት ከገበያ እየወጡ እንደሆነ ከነ ምክንያታቸው እና እንደዚሁም ደግሞ አማራጮችንን ይዘን እንቀርባለን። በቀጣይ እስክንገናኝ ሰላም፣ ቻው፣ ቴንክዩ ባይ።